ዳንኤል የአባባ መታገት እስካሁን የበደለው ሁሉ መካሳ የሆነው ዘንድ ጥሩ ሁኔታዎችንም የተፈጠሩለት ይመስላሉ ዛሬ ላይ ቴናን ወዳጅ በመምሰል ብዙ ነገሮችን በማጣራትም እስከ ማገቻ ቦታ ድረስ ተከታትሎ በመሄድ አባባ የታገቱበትን ቦታም ለማወቅ አስችሎታል። እስከ መጨረሻም አባባን ያሉበትን ክፍልም በማንኳኳት ወደ ውስጥ ተወርሮ ለመግባትም የቸኮለ ይመስላል። ምወደዚህ ቦታ መሄድ እጅግ በጣም አደገኛ ቢሆንበትም ኤደንን ላለማጣት ግን እስከ ሕይወት መስዋዕትነት መክፈል እንዳለበትም ራሱን ያሳመነ ይመስላል። ዛሬ ላይ ከብዙ ፋውል ከሚሰሩ ሰዎች ጋር ፊት ለፊት መገጣጠም ምን ያህል ከባድ ነው። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ። ያልኩኝ ትሁት ድራማ ክፍል አርባ ምን አዲስ ነገር አለ? ዳኒ የአባባን መታገጥ ከቲና ከሰማ በኋላ ቀጥታ አለ ትሁት ሁሉንም ነገር ነግሯታል። አባባ በቲና ቁጥጥር ስር ነው በማለትም ነግሯታል። ሆኖም እንግዲህ ዳኒ እጁ እንደሌለበት ይታወቃልና አሁን ላይ መፍጠን ይኖርብናል። ካለብለዛ አባይን እናጠዋለን። ዳኒ ፍጠን አለችው። ም አንቺም ኤደንን አስታርቂኝ እንጂ እኔ ደግሞ አባዬ ከታሰረበት አስፈታዋለሁ ግድ የለሽም በማለት ቲናን እያንዳንዱ መረጃዎችን በማጣራት ለትሁት መናገር እንዳለበትም ራሱን አሳምኗል። ሆኖም አሁን ላይ ቃል በገባው መሰረትም አንድ ባንድዬ የተከታተለ ለትሁት እየነገራት ነው። በካሌብ በኩል ግን አሁንም ጥርጣሬውን ላይ ዳንኤል ላይ በማድረግም ይባስ ብሎ ደግሞ ከኤደን ጋራ ያደረገው እልህ ዳንኤልን ወደማይሆን አቅጣጫም እያመራው ይመስላል። ዳንኤል ከሚስቴ አት ድረስ በማለትም ነግሮታል። እርሱ በምን ሞራልህ ነው እኔን ከሚስቴ አት ድረስ የምትለው? የኔን ሚስት ፊት ለፊት በአይኔ በብረቱ ይዛ ስትተኛ ተገጣጥመን ነበር እኮ። በነገራችን ላይ የማልወዳትን ቆሻሻዋን ቲናን የወሰድክልኝ የእሷን ማንነት በአንተ በኩል እንዲገለጥልኝና ና እንዳውቃት አድርጎኛል። በማለት ቲና ብትቀርበት እንኳን የማትቆጨው ባለጌ ሴት ለትዳሯ ምን ያህል ክብር የሌላት መሆኗንም በደንብ ማረጋገጥ የቻለበት አጋጣሚ ስለሆነ ዳንኤል ከዛ ቤት ስለተልከሰከሰበት ጉዳይ ምንም ከቁብ አልቆጠረውም። ሆኖም ዳንኤል ብዙ የማታውቀው ነገር አለና ካሌብ ዝም በል ብሎታል። ብቻ አሁን ላይ ካሌብ ይቅርታ የሚያደርግለትን ሰዓታትም እየጠበቀ ነው ሄደንም በበኩላ ወደዛ ቤት የምትመላለሰው የካሌብና የአባባ ቅርበት ይዟት እንጂ ስለ ዳንኤል ጉዳይ ተስፋ እንደቆረጠችም ለትውት ነግራታለች። ትውት ዳንኤል ያን ያህል ጨካኝ እንዳልሆነና አሁንም ቢሆን በአባባ መታገት ሊያስፈታው እንደሚችል ቃል እንደገባላትም ለሄደን ነግራታለች። ሄደንም በየትኛው ቁም ነገሩ ነው ይህን ሊያደርግ የሚችለው በማለት ለትውት ነግራታለች። ትውት እመኝኝ፣ ዳንኤል ያን ያህል ጨካኝ ሰው አልነበረም። ወደዚህ ቤት ያመጣውም የገንዘብ ጉዳይ እንጂ በሰው ላይ ያን ያህል ክፋት ኖሮት አልነበረም። ከዚህ በፊትም ቲና አባባ ላይ ብዙ ተንኮል ስትሰራበት እሱ ነበር እየተከላከለ ከዚህ ያደረሰው። አሁንም ቢሆን እባክሽን አግዥኝ። በሁለታቸው መካከል የተፈጠረውን ቅራኔ በመፍታት ለማገናኘትም እየጣረች ነው። ትሁት ይህንን ያደረገችበት ዋነኛው ምክንያት አሁን የአባባ ጉዳይ ነው። ዳንኤል ፈጥኖ ባባን መታደግ እስከቻለ ድረስ ትሁትን በበኩሏ የሚገባትን ማድረግ እንደምትችልም አሁን ለዳንኤል ቃል በገባችው መሰረትም እያንዳንዱ ነገሮች በጥንቃቄ እያከናወነች ነው። አለፍ ሲል ካሌብ ስሜታዊ መሆኑን፣ ነገሮችን ያበላሽብኛል የሚል ፍርሃት ውስጥም እየገባች ነው። ለአባት ስትል ብዙ መስዋዕትነትን መክፈል ግድ ይልሃል። ስለዚህ አሁን ዳንኤል በሚናገር ነገር ስሜታዊ ሆነ ከመመለስ ይልቅ አሁን እያባባን ነገር ማስቀደም ይኖርብናል በማለት ለካሌብ አስረድተዋለች። ካሌብ ግን በፍጹም አሁንም የበለጠ ነገሮችን እንዲጋጋል እያደረገ ነው። አባባ ከታገቱበት ሆነው እባክን ልጅን አንድ ጊዜ ስልክ ላውራው፣ እኔ በድንገት ወጥቼ ስለቀረቡባቸው በጣም እየተጨናነቁ ይሆናሉ አንድ ጊዜ እንኳን ትንፋሽን ቢሰማው ጥሩ ነው በማለት አጋቹን እየለመኑ ነበረ። ታዲያ ይህንን የማደርግ ምን ያህል ቂል መሰልኩ ራሴን ለምን ብዬ ወንጀል ከታለው በማለትም በጣም ተበሳጭቶ ከእስካሁኑ እርህራሄ ለየት ብሎ ነበረ የመለሰላቸው። አጅሪቲናም ከዚህ በኋላ አባባን አሳግታ ምን ማድረግ እንደፈለገችም ለዳኒ እየነገረች ነው። በእርግጥ ዳኒ አሁን ላይ አንድ ባንድ መረጃዎችን በመከታተል እርሶ አወዳጅ በመምሰልና የሰራቸው ስራም እጅግ በጣም ጎበዝ እያለ ያደናነቃት ብዙ ነገሮችን እየሰማ ነው። ሆኖም አሁን ላይ አባባን ያሳገተችበት ምክንያት እኔ ባለቤቱ ስለሆንኩኝ አስገድጄ ሀብት ንብረቱን በካሌብ ስም እንዲያዞር አስደርገዋለሁ፣ ከዛ በኋላ ባለቤቱ ስለሆንኩኝ እኔ በፍርድ ቤት ብከሰው ሀብት ንብረቱን የመጋራት መብት አለኝ የሚል እምነት ስላላት እንደሆነም ለዳኒ ነግረዋለች። ይህንን ሀሳቧን ሲሰማ ዳኒ ችርስ ይላታል። በእርግጥ ችርሱ ሀብት ንብረት እንደማታገኝ ያውቃል። ነገር ግን ለሱ የተመቻቹለት ብዙ እድሎች ከወደፊት እንደሚጠብቁት ያውቃልና፣ አንደኛ ከእጁ የወጣችው ዳንኤል ፊቱ የዞረችበትና ከዚህ በኋላ ዳንኤልን ባለጌነህ ሁለተኛ ላይ አልፈልግም በማለት አሁን ከካሊፍ ጋር ፍቅረኞች ያናደዱት የነበረውን አሁን ይስተካከልልኛል የሚል እምነት ስለነበረው ነው። ሆኖም አንድ ባንድ ከቲና ከሰማ በኋላ ቀጥታ ለትሁት በመምጣት ማድረግ የምትፈልገውን ል ትሁትም፣ እንግዳውስ አሁኑኑ መፍጠን ይኖርብናል፣ ካልብልዛ አባዬን እናጠዋለን። ያደራ ቃሏንም ነግረዋለች። በሌላ በኩል ቲና እየተንቀዘቀዘች ወደ ኩሽና ስትመጣም ነገሩን ካሁን አሁን ሰማች ነው ወይ በሚል ዳኒ ለሌላ ስጋት ተዳርጎ ነበር። ሆኖም ምንም ነገር እንደማታውቀውና ትሁት አሁንም ስላባዬ ምን የሰማሽው ነገር አለ በማለት ለቲና ጠይቃታለች። ስላባዬ ምንም አዲስ ነገር መስማት ባልችልም ምንም እንደማይሆን ነው የምነግርሽ የሚል ምላሽም ሰጥታታለች። ታዲያ ይህንን ከቲና ከሰማች በኋላ አሁን ምን ማድረግ እንዳለባቸው ትሁት ለዳኒ የጠየቀችው ነበረ። ከማገቻ ቦታው ድረስ በመሄድም የአባየን ሁኔታ አይተህና የሚል መልእክትም ሰጥተዋለች። ይህ አብሬያት እንዲሄድ እንኳን አትፈቅድልኝም ግን እግር በእግር ተከታትዬ ምናልባትም አባባ የሚገኙበትን አድራሻ ማወቅ እችላለሁ የሚል ምላሽም ሰጥቷታል። በእርግጥም ዳኒ ቃል በገባው መሰረት የተናገረውን መተግበር ችሏል። ዳኒ አሁንም አባባ ከታገተበት ሊያስፈታው እንደሚችል ለሄደን ነግሯታል። ኤደን ይህን ያልቁም ነገር ኑሮ ስታስፈታው እስኪ አያለሁ በማለትም በዳኒ ላይ ምንም አይነት እምነት እንደሌላት እየገለጸችለት ነበረ። ኛኝ ኤደን ይህንን በተግባር አሳይሻለሁኝ በማለት ገልጾላት ነበረ። እርሷ ግን ምናልባትም የሴራው አካል ልትሆን ትችላለህ የሚል ምላሽ ነበር የመለሰችለት። ብቻ እስካሁን በደረሰባት ነገር አሁን ዳኒን ማመን እንኳን አልፈለገችም። ናም ከአጋቹ ጋራ የሚያስፈልገውን ነገር ለመነጋገር ጉዞዋን አድርጋለች። ከምትወርድበት መኪና ጀምሮ እሱ በደንብ እግር በግር እየተከታተላት ነበር። ሆኖም ወደ ማገቻ ቦታ ስታምራ እሱ እየተደበቀ ሁሉንም ነገር ይከታተላት እንደነበረም ተመልክተናል። ሆኖም ከአጋቹ ጋራ በመገናኘት የሚያስፈልገውን ምግብ እንዲሁም ተጨማሪ ገንዘብ ማምጣት እንዳለባትም እያዘዛት ነበር። ናም በበኩሉ አወጩ ከመጠን በላይ እንደሆነባትና እንዳማረራት ለዚህ አጋችም ነግረዋለች። አጋቹም ተስማምተሽ ይገባሽ እኮ ነው፣ ደግሞም ተጨማሪ ገንዘብ እስካላመጣሽ ድረስ ምናልባትም የኔና ያንቺ ስምምነት ይቋረጣል የሚል ምላሽም ሰጥቷታል። ታዲያ ከምንም በላይ ያማረራት ነገር ቢኖር ማታ ማታ ለምግብ የምታወጣው ገንዘብ እንደሆነም ገልጻለች። ሰው ሳይበላ እንዴት ይኖራል የሚል ምላሽ ሰጥቷታል። ሌላኛው የአጋቹ ማስጠንቀቂያ ለማንም አልተናገርሽም ወይ የሚል ነበረ። እርሷም ለማንም እንዳልተናገረች ገልጻለታለች። እመኝኝ ከተናገርሽ ራስሽ ነች ጉድጓድ የምትገቢው እኔ መቼም የለመድኩት ስራዬ ነውና ምንም አይመጣብኝም በማለትም ቲናን አስፈራርቷታል። እናም ለማንም ትንፍሽ እንዳላለች ተናግራ ተመልሳለች። እንዲህ በቅርብ ርቀት ሆኖ ሲከታተል የነበረው ዳኒም አሁን አባባ እየታገቱበትን በርም ደፍሮ እስከ መጨረሻም በሩን መቼም ሊከፍትለት የሚችለው አጋቹ ሊሆን ይችላል። ከአጋቹ ጋር ምን አይነት እሰጥ አገባ ይገቡ ይሆን? ዳኒ እስከዚህ ድረስ እንዴትስ ሊደፍር ቻለ? በእርግጥ የደን ጉዳይ ወደዛ ቦታ እንዲያመራ አድርጎታል። ከካሌብ ጋር ምናልባትም ከልብ የመነጨ ይቅርታ እንዲያደርግለት ምቹ አጋጣሚ የተፈጠረለት ይመስላል። ባም ቢሆን ኮርምት ተብለው ጨለማ ቤት መዋል ማደር እጅግ በጣም ከባድ ነውና አሁን ዳኒ ደርሶላቸው የታሰሩ እጆቻቸውንና እግሮቻቸውን ፈተው ወደ ቤት መመለስ ከቻሉ የአባባ ልብም ከፍተኛ የሆነ ተቀባይነትን ያገኛል ማለት ነው። በዚህ ምክንያት የካሌብና የዳኒ ቅሬታ ይፈታል፣ እንዲሁም ኤደንን ወደ ራሱ ህይወት ያስገባታል። ቲና በስከ መጨረሻም ነገሮቹ በአየር ላይ ከሽፉባትና ከቤታቸው ውጭ የምትሆንበት አጋጣሚ ይፈጠራል። ለዛሬ ትሁት ድራማ ክፍል አርባ ይህንን ይመስል ነበረ። በቀጣዩ ክፍል እስከምንገናኝ ድረስ ለቻናል የአዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።